ከድንገተኛ ህመም፣ ከድንገተኛ አደጋ፣ ከድንገት ሞት አላህ ይጠብቀን። አላህ ይጠብቀን ማለት ነው። ጎሎ አሚን ማለት ነው። እንግዲህ ዛሬ በጣም በጣም በሚያሳዝን ሁኔታ ያጋጠመኝ ነገር ለእናንተ ላካፍላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ እንዲታወትና እንዲታዳመጡ ተፈልጋለሁ ማለት ነው። ምክንያቱም ብዙ እህቶች እንደኔ ተዘናግታችሁ ህይወታችሁን አደጋ ላይ እንዳትጥሉ ማለት ነው። ወላሂ ነው ምላችሁ ዛሬ ፈጣሪ ነው ያተረፈኝ እኔ እንጂ አላቅም። ብቻ አልሐምዱሊላ ረብልዓለሚን ይህ ነገር ደግሞ የኔን ተንተራርኩበት እናንተም ትማሩበት አላችሁ ብዬ ተስፋ አደርጋለሁ። እንዴኒ ብዙ እህቶች የምትዘነጉ ልትኖሩ ትችላላችሁ ማለት ነው። ሱብሃናላህ አንዳንድ ጊዜ የሰው ልጅ መጥፊያ ወይም የሰው ልጅ የሚያጋጥመው ነገር አይታወቅም ማለት ነው። እና እንግዲህ እስከ መጨረሻ ተከታተሉት ለቤት ያድ ሲሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ውድ ቤተሰቦች ደግሞ ስለምታበረታቱኝ አመሰግናለሁ። አሁንም ደግሞ ላይክና ሼር እያደረጋችሁ እገዛችሁ አይለኝላለሁኝ አሰላሙ አሌይኩም ወራ አሁን ወበረካቱ ውድ እና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ ደህና ነኝ። እንግዲህ ጣፍቼ አይከርም ያለሁኝ ክርስቲያን ወገኖችም ሰላም ሰላም በያለሁ ማለት ነው። ሁላችሁንም ሰላማችሁ ብዝት ተረፍ ይባልልኝ። ያው ጣፍቼ አለው ቪዲዮ ከሰራሁ ሁለት ወር ሊሆን ነው ማለት ነው። አልተመቻቸልኝም። በጣም አስቸጋሪ እንትን ነበር። ለዛ ነው ማለት ነው። እንግዲህ ደግሞ ዛሬ ይህን ቪዲዮ እንዳልፈው አልፈለኩም። ምክንያቱም ብዙ እህቶች ትማሩበታላችሁ አብዛኛዎቹ እህቶች ዝንጉደን ማለት ነው። እንግዲህ እንደ እኔ አይነት ልትኖሩ ስለምትችሉ ይህ ቪዲዮ ደግሞ ይጠቅማችኋል ብዬ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ዛሬ ሱብሓነላህ አላህ ነው ያተረፈኝ። አንዳንድ ጊዜ በምክንያት ነው ነገሮች እንትን የሚሉት ማለት ነው። እንግዲህ እኔም ምንድን ነው ያጋጠመሽ? ልትሉ ትችላላችሁ። ቪዲዮ ሳላረዝምባችሁ አጠር አድርጌ ነው ማሳያችሁ ማለት ነው። እናንተ ግን ላይክ እና ሸር እያደረጋችሁ አበረታቶኝ እንዳትረሱ ላይ ኳንም ማለት ነው። እና ወደ ጉዳይ ሳሄድ የላችሁ ማለት ነው። እዚጋ የሚታያችሁ ስልክ ነው ማለት ነው። ስራ ላይ ነበርኩኝ። ይኸው ግላፍ ስለብሽ ነው እንትን ምለው ስራዬን አቋርጬ ነው ይህን ነገር እንትን ያደረግኩ ማለት ነው። እንግዲህ ምንድን ነው ስልኬን ቻርጅ አድርጌዋ፣ ነው ይሄ ሄድኩት። እንደ አጋጣሚ ስልክ ሲደወልብኝ ስልኩን ነቅዬ ቻርጁን እንደዚህ አድርጌ አቆመዋለሁ ማለት ነው። ሰብቼ እንደዚህ ሳቆመው በጣም ተጭኞ ነው መሰለኝ እጥፋ አለብኝ ይሄ ማለት ነው። እና ከባድ ነገር ነበር ግን ሱብሓናላህ፣ እኔ አላቅም። ስለደነገቅኩም እንትን ማለት አልቻልኩም ማለት ነው። እና ይህ ቻሉ ደግሞ አዲስ ነው። እንግዲህ እንደዚህ ስልኩን ደግፈ አድርጌ እንትን ስለው ለምጨው በዛ ምክንያት ነው የተነቃንቆ ይሆን አላቅም ማለት ነው። እንደዚሁ አስተካክዬ ህጃለሁ ብያቸኋለሁ ስመልስ ስልኬ እየጨሰ ነው ያገኘሁት ማለት ነው። ወላሄ ደነግ እኩኝ አዳፕተሩ ራሱ ጠቁሯል። እንትሉ ማለት ነው አዲስ ነበረ። እና እየጨሰ ነው እያገኘሁት ስመጣ ደነገጥኩና፣ አዳፕተሩን ነው ያጠፋሁት። አጥፍቼ ስልኬና አንተኑ ቻርጀሩ ይሄ ተገናኝቷ ማለት ነው። እንግዲህ እንደምታዩት ነው። እውት ይሄ ማለት ነው። ይሄው ስልኬ ጋር ተያይዞ ነበረ። ይሄ ስልኬ ውስጥ ተያይዞ ነበር ማለት ነው። ቀልጦ ይሄው እንደምታዩት ማለት ነው። ይታያችኋል። ግላፍሱ እንትንላችሁ መሰለኝ ማለት ነው። ይሄ እንደዚህ ቀልጦ ስልኬ ራሱ ይሄው ተቃጥሏል። ይሄው እምታዩት ነው እውት ስልኬ ተበልቷል ማለት ነው። እንደምታዩት ይሄ ውድ ተበልቷል። ይሄው ብላስተካክልላችሁ ቀልጦ ማለት ነው። ይቺ ቁራጯ እንደምታዩት ይቺ ባሳር ነው ያላቀቅኩት እንትኑን ታጠፋ በኋላ ስልኩን አጥፍቼ ቆይቼ ማለት ነው። ፈራሁኝና የፈነዳብኝ እንዲሁ መልሶ እየጨሰ ስለነበረ፣ ይኸው እንግዲህ እንደዚህ እየጨሰ ነበረ፣ እየጨሰ ማለት ነው ይቀልጣል። ስልኬም ራሱ ግማሹ እንትን ብሏ ማለት ነው። እና ምን ልላችሁ ነው እህቶቼ፣ ተጠንቀቃችሁ የምር ነው ምላችሁ እኔ አሁን የተወሰነ ደቂቃ ብቆይ አላቅም ተስልኩ ቤቱ ድረስ ይቃጠል ነበር ማለት ነው። እና አባካችሁ እንዳትዘነጉ የሆነ ቻርጀሩን እንትን ካለባችሁ በስሙ ሌላ ቀይሩ፣ ካላችሁ ከሌላችሁ ግዙ ማለት ነው። የምር እኔ አሁን ይህ እንግዲህ ስልኩ የሌላ ስልክ ነው። ይሄ አዲስ ነው ቻርጀሩ ማለት ነው። ስልኩ ራሱ ሶስት ቀን ነው ምናምን ገና ተጠቀምኩት። እንግዲህ በራሴም ጥፋት ይሁን እኔ አላቅም። ፈጣሪ ብቻ አውጥቶኛል። ከዚህ ነገር ደግሞ እናንተም እንድትማሩበት ነው ማለት ነው። ምክንያቱም ብዙ እህቶች እንደዚህ ሶሻል ሚዲያ ላይ ለእኛ እያሉ የዴክ ማሉ ብዙ ቪዲዮ ሸር እያደረጉልን ነው እና እኛ ግን አናዳምጥም አናይም ማለት ነው እኛው ላይ እስከሚደርስብን ድረስ ምን እንሰራለን? ከብዙ እህቶች ከብዙ ወንድሞች መማር አለብን ማለት ነው። እንግዲህ ቻርጁ እንደምታወት ነው ይኸው ቀልጧል። ስቲዩት ት እንግዲህ ቀልጧ ማለት ነው። ስልኬ ራሱ ቀልጧል ግማሽ እኮ ይሄው ቀልጧል ማለት ነው። ይሄው የዚህኛው ጫፍ ይሄ ነው፣ የዚህኛው ጫፍ ይሄ ነው ማለት ነው። እና ወላሄ አላውቅም አንቅጥቅጦኛ ሲጨሁ ሲጨስ ማለት ነው። ግን ቶሎ አዳፕተሩን አጥፍቼ ስልኩን ነቅዬ ወደዛ ነው ያረኩት ማለት ነው። ግን በጣም እየንቀጠቀጠ ነው ስቲል አሁን ድረስ ማለት ነው። እና እንግዲህ ይታያችሁ፣ ትንሽ ቆይቼ በነበር ቤቱ ሁሉ ይያያዝ ነበር ማለት ነው። እና አባካችሁ ተጠንቅቃችሁ ቻርጅ ስታደርጉ በእጃችሁ አተያዙ ተጠንቀቁ፣ እያሉ በጣም ብዙ እህቶች፣ ወንድሞች እንትን እያሉ ነበረ። እኛ ግን አንሰማም ማለት ነው። እንግዲህ እንደምታዩት ነው። እኔም ብቻ አልሐምዱሊላህ አላህ አውጥቶኛ ማለት ነው። ወላሄ ሰው እንኳ የለም ነበር። አሁን የሆነ ነገር ቢፈጠር የሚደርስልኝ እንኳ አልነበረም። ግን አልሐምዱሊላህ ረህን ጌታኝ እሱ እንደኛ እንትን አይደለም ማለት ነው። እና ይህን ቪዲዮ እንግዲህ ትማሩበታላችሁ ብዬ ነው አብዝሀኞቻችን በጣም እንዘነጋለን፣ ችኮላም አለብን ነው። አንዱ ሰራን ሰራ ማዲያም ቤት ያለን እህቶች እንዲዛም ስለሆነ ተጠንቅቃችሁ እህቶች፣ እባካችሁ ከራሳችን የሚበልጥ የለም። በስሙ ቻርጅ ቢዘጋ ይሻላል እንጂ እንደዚህ አይነት አደጋ ሱብሓንላህ፣ ብዙ እህቶቻችን ህይወታቸው እያለፈ አካለ ጎደሎ እየሆኑ በጣም ብዙ እህቶች ስላሉ እንግዲህ ራሳችንን ጠብቅላለሁ ስትዩት የምር ነመላችሁት ኦት እንዴት እንደቀላጠ ማለት ነው። ሱብሃን አላህ እንደው አላህ እኮ ነው የደረሰልኝ ማለት ነው ዛሬ። እና ይህን ይመስላል እንግዲህ። ተተማራችሁበት አስተያየታችሁን ኮመንት ላይ አስቀምጡልኝ። ሸርና እና ላይክ እያደረጋችሁ እንግዲህ ለአንዳንድ ሴቶች ሄዶች ቢደርስ እንኳን ይማሩበታ ማለት ነው። ስለምታበረታቱኝ እጅግ ጋር ግን ማመሰግን ማመሰግነው ሁላችሁንም ማለት ነው። በያላችሁበት ሰላማችሁ ይብዛ። ለቤት አዲስ የሆናችሁ ደግሞ ሳብስክራይብ እያደረጋችሁ አበረታቱኝ። ሁላችሁንም አመሰግናለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።